ይህ ቪዲዮ ይሄ በፌስቡክ ገንዘብ መስራት ለምትፈልጉና የፌስቡክ አካውንታችሁን ወደ ፔጅ መቀየር ለምትፈልጉ ነው። ሁሉንም ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው አብራችሁ ሆኑ። እንደሚታወቀው ሳውዲ አረቢያና ዱባይ ላይ የምትኖሩ ከሆነ ይሄ እድል አያመልጣችሁ። ምክንያቱም ሳውዲ አረቢያና ዱባይ ላይ ኢንስታግራም እና ፌስቡክ ከምትጠብቁት በላይ ነው የሚከፍለው፣ ከዩቱብ በተሻለ ደረጃ ማለት ነው። በአሁኑ ሰዓት ዩቱብ ላይ አሁን ሞኒታይዝ ለማድረግ ለራሱ ትንሽ ድካም አሉ። ፌስቡክ ሞኔታይዝ ለማድረግ አምስት ሺህ በፍሬንድ ታመጡና አምስት ሺህ ፎሎ ጨምራችሁ አስር ሺህ ስትገቡ ቀጥታ ወደ ክፍያ ታመራላችሁ ማለት ነው። እንደዚሁም ከፌስቡክ ከሚከፈሉት መሀል አንዱን ነኝ። እንግዲህ ዛሬ የክፍያ ቀን ነው፣ የተከፈለኝን ሁሉንም አሳያችኋለሁ። በኢትዮጵያ ከስልሳ አራት ሺህ በላይ ተከፍሎኛል። እንግዲህ ፌስቡክ ከምጠብቁት በላይ በጣም በጣም ይከፍላል። ደግሞ መክፈሉም ሳይሆን የሚከፍልባቸው መንገዶች፣ ብዙዎቻችሁ አሁን ስቶሪ ላይ ዝም ብላችሁ ነው የምትጨፍሩት። አሁን እኔ አንድ ስቶሪ ሳረግ እየተከፈለኝ ነው የማደርገው። ብዙን ሰዓት አይታችሁኝ ከሆነ ስቶሪ ላይ ካስር ከሀያ ያላነሰ ፖስት አለው ግን ለዛችን ለእያንዳንዷ ቪዲዮዬ 50 ሳንቲም፣ 70 ሳንቲም፣ 80 ሳንቲም አንድ ዶላር ይከፍለኛል። ሀያ በምፖስት ሰዓት በቀን ዘጠኝ አስር ዶላር ስቶሪ ይከፍለኛል ማለት ነው። እንደዚሁም አጭር ቪዲዮ አጭር ቪዲዮ ከአንድ ደቂቃ በታች ሾርት ቪዲዮ ለምሳሌ እንዲሁ ጨፈር አድርጋችሁ። በተለይ ግን ፌስቡክ ሙዚቃ አይወድም፣ እንደዚህ ሙዚቃ ነክ ነገሮች ብዙ አይወድም። እንደዚሁም ደግሞ መሰዳደብ፣ ኮሜንት ላይ የፈለገ ቢሰድቧችሁ እንደ ቲክቶክ መመለስ አትችሉም፣ ይቀጣችኋል። ሶስት ወር አራት ወር ነው የሚቀጣችሁ፣ ሞኔታይዝ ያነሳባችኋል። ፌስቡክ ላይ ስትሰሩ በጣም ትዕግስተኛ መሆን አለባችሁ። ስትሰደቡም ችላችሁ ነው። ግን በስነ ስርዓት ከተከተላችሁ ህይወታችሁን ትቀይሩታላችሁ ማለት ነው። እኔ አሁን እዚህ ከምሰራው በላይ ነው ፌስቡክ የሚከፍለ። ያው በዩቱብም ተከፋይ ነኝ በነገራችን ላይ ፈጣሪ ይመስገን። እኔ በሁለቱም የሁኔታ አድርጌ ይከፈለኛል። ግን ከምንም ደግሞ ፌስቡክ በጣም በጣም ነው የሚከፍለኝ። አስባችሁታል? በወር ስልሳ ምናምን ሺህ ብር ከፍለኝ ማለት ነገ ላይ ረቀቅ ያለ ቪዲዮ እንደ ሌሎቹ ከፍ ከፍ አድርጌ ባሻሽለው ከዛም በላይ ሰራበታለሁ ብዬ አምናለሁኝ። እና በአጭር ቪዲዮ ደግሞ ይከፍላቸዋል፣ ከአንድ ደቂቃ በሆነ በታይ እንደዚሁም ከአንድ ደቂቃ በላይም ሲሆን ይከፍላቸዋል። አያችሁ፣ ሌላው እንትታችሁ በፎቶ ይከፍላቸዋል። ለምሳሌ አሁን በአንድ ፎቶ አምስት ዶላር ይከፍለኝ አለ አንድ ፎቶ ወደ አንድ ሺ ነው ሺ ሁለት መቶ ላይክ ሰጥተውኝ አምስት ዶላር ከፍለኛል እና በጣም ይከፍላል። ለማንኛውም የከፈለኝን እንደዚሁም አከፋፈቱን ሁሉንም ስክሪን ልገልብጥና ላሳያችሁ። እስከ መጨረሻው አብራችሁ የሆኑ እንደዚሁም ፎሎ ያላደረጋችሁ ፎሎ አድርጉኝ። ይህን ቪዲዮ እስኪ በፌስቡክ ራሳቸውን መለወጥ ለሚፈልጉ ሳኡዲ አረቢያና ዱባይ ላይ ያላችሁ እኔ በቻልኩት አቅም ከጎናችሁ ነኝ፣ አበረታታችኋለሁ። ስክሪን ልገልብጥና አሁን አከፋፈቱን ላሳያችሁ። ፎሎ ላይክ ሼር ማድረግ እንዳይረሳ እወዳችኋለሁ። አሁን ቀጥታ ወደ ፌስቡክ እንሄዳለን። ፌስቡክ ላይ ትገባላችሁ። ከዛ ከላይ እዚች ጋ ፕሮፋይላችሁ ጋ አንድ ጊዜ እዚች ጋ አንድ ጊዜ ትገባላችሁ። ፕሮፋይላችሁ ጋ ማለት ነው። ከዛ በዚህ መልኩ የእናንተ አሁን ይሄኛው የኔ ሁለተኛ አካውንት ነው፣ እናንተን ለማሳየት ማለት ነው። የእናንተም ልክ እንደዚህ ነው የሚሆነው ማለት ነው። ፍሬንድ ነው የሚለው አሁን የኔ ትልቁ አለ የፔጁ ማለት ነው። ያንን ቀጣ ያሳያችኋለሁ። ይሄኛው ግን የእናንተ ልክ እንደዚህኛው ፍሬንድ ነው የሚለው ይሄኛውን እንዴ ነው ወደ ፔጅ የምንቀይረው? በመጀመሪያ እዚች ጋር ሶስት መስመሯን እንነካለን። ይችኛዋን ይች ሶስት ነጠብጣቧ ትታያችኋለች። ይችኛዋን አንድ ጊዜ ይጠቅ እናደርጋለን። ከዛም እንደዚህ ያመጣልናል። ከዛ እዚህ ጋር ይቺ ከታይ መጨረሻ ላይ ቦታው ሊለያይ ይችላል። ምናልባት ወይ እንደዚህ አካባቢ ሊያመጣላችሁ ይችላል ግን ይችኛዋ ትሩኦን ፕሮፌሽናል ሞድ የምትለዋን አንድ ጊዜ ጠቅት አደርጋላችሁ። ከዛ እዚች ጋር ትሩኦን የምትለውን አንድ ጊዜ ጠቅት አደርጋላችሁ። ትንሽ ትጠብቁትና ራሱ መንገዱን ይከፍትላችኋል። ከዛ እዚህ ጋር ኔክስት ትላላችሁ። አሁንም ኔክስት ትላላችሁ። እዚህም አሁንም ኔክስት ትላላችሁ። እንዳለ ፍቃድ ትሰጡታላችሁ ማለት ነው። እዚህም ጋር አሁን ኮንፍሮም እንላለን። አሁን ወደ ፔጅ ወደ ፎሎ እየቀየር ነው ነው ማለት ነው። የፍሬንዱን ብዙ ተከታይ እንዲኖራቸው ከጠነከራችሁበት ገንዘብ እንድትሰሩበት እያደረግ ነው ነው ማለት ነው። አሁንም ኔክስት ትላላችሁ። አሁንም ኔክስት ትላላችሁ። አሁን ጨረስን ማለት ነው። አንድ ጊዜ ኔክስት እንላለን። አሁን እዚህ ጋር ጎቱ ፕሮፌሽናል ዳሽቦርድ አሁን ጨረስን ማለት ነው። ከዛ እዚህ ጋ አንድ ጊዜ ከላይ ትመለሳላችሁ እዚች ጋ ማለት ነው። እሱ ጋ አንድ ጊዜ ትመለሳላችሁ አሁንም ትደግማላችሁ። ከዛ እዚህ ጋ ፎሎ ለማየት እዚች ጋ እዚች ጋ አንድ ጊዜ ደግማችሁ ጠቅ ታደርጋላችሁ። ከዛ እዚህ ጋ ይቺ የአይን ምልክቷ ቪው አስ የምትላ ትታያችኋለች። እሷን አንድ ጊዜ ጠቅ ታደርጋላችሁ። በደንብ ተከተሉኝ፣ እሺ። አሁን እዚህ ጋር ተመልከቱ። ሁለተኛው አካውንቴ ስንት ይላል? 6700 ፎሎወር ይላል። ሁለተኛው አካውንቴ ነው ማለት ነው። እንግዲህ ያኛው ገንዘብ የምሰራበት ነው። ትልቁ አካውንቴ ከ64000 በላይ ተከታያለኝ። እስኪ በዛኛው ደግሞ በምን በምን እንደሚከፍለኝ ና በአሁኑ በቀጣይ ወር ስንት እንደከፈለኝ ላሳያቸው። አሁን እዚህ ጋር ወደ ፎሎ ቀይረን ጨርሰናል ማለት ነው። አሁን እስኪ እዛኛው ላይ ደግሞ በምን በምን እንደሚከፍል አሳያችኋለሁ። አሁን እዚ ጋር ፕሮፋይሌ ጋር ስትገቡ ቅድም ፍሬንድ ነበረ አሁን ፕሮፌሽናል ዳሽቦርድ ይላል። ከዛ እዚህ ጋር ከላይ ሳብ ሳብ ታረጉትና እዚች ጋር ሞኒታይዝ የምትለዋን አንዴ ስትነኩ ይሄኛው እታች ማለት ነው። ይሄኛው እዚ ጋር ኮንቴክት ሞኒታይዜሽን የሚለው አስር ሺ ፎሎ ስትገቡ ወደ ክፍያ ይገባል ማለት ነው። አስር ሺ ፎሎ ስትገቡ ይችኛዋን የቀስቷን ምልክት ያነሳላችኋል ይችኛዋ ይች የቁልፍ ምልክቷን ያነሳላችኋል ማለት ነው። አሁን የኛውን ወደ ፎሎ አዙረን ጨርሰናል። አሁን እሺ እንዴት ነው ምን ያክልስ ከፈለ እስኪ ከፈለን አሳየን ለምትሉ ደግሞ ቆይ ከዚህ ሎጊን ብዬ ልውጣና ላሳያችሁ በዛኛው በትልቁ አካውንት ማለት ነው። ልጅ ኤርሜ እናቶ ልጅ ኤርሚ፣ በነገራችን ላይ ልጅ ኤርሚ የሚለውን ከስራ አረግላችኋለሁ፣ ፎሎ አርጉኝ። እሺ ከዛ ይሄኛው ፕሮፋይሌ ጋር ገባለሁኝ። ይሄው አሁን ይሄኛው የፕሮፌሽናል ዳሽቦርድ የቢዝነስ አካውንት ስለሆነ ፕሮፌሽናል ዳሽቦርድ ነው የሚለው ስትገቡ። ከዛ አንድ ጊዜ ፕሮፌሽናል ዳሽቦርድ የሚለውን እነካለው። ከዛ ይህኔ አሁን በ ሀያ ሁለት ነው የከፈለኝ ከትላንትና ወዳ እንደምታየት። አንዴ ላሳያችሁም ከጓደኛ እየደወለ ነው። ከዛ እዚ ጋ ስለከፈለ ከዚህ ጋር ብሩን አጥፍቶታል ማለት ነው። ግን ደረሰኝ ራሱ ያስቀምጣል እዚ ጋ ማለት ነው። ቪው ድሌትስ የሚለው ጋ ማለት ነው። ጣይ መጣላለሁ። አክሊላ እንዴ ስራ ላይ ሆኜ ነው። ከዛ እዚህ ጋ አሁን ይውላችሁ የከፈለኝ የሴፕቴምበርና የኦግስት ወር ሁሉንም ፓይድ ፓይድ አድርጓል። አሁን ይሄኛው ብሩ ደርሶሃል አለኝ። እዚ ጋ ምን አለ? አልራጂ ኤ ባንክ ልክላለሁ። መቼ ነው የላከው? በሀያ ሁለት ኦክቶበር አሁን ያለፈው ሶስት ቀን ማለት ነው። ስንት ማለት ነው የተላከልኝ? 448 ዶላር ያ ማለት 448 ዶላር 3 ነጥብ 80 ሳንቲም አብዙት፣ 1600 ምናምን ሪያል ነው የተከፈለኝ ማለት ነው። እንግዲህ ከፌስቡክ ማለት ነው እና እየከፈለኝ ይሄን ይመስላል። የሚከፍልባቸው መንገዶች ካላችሁ ደግሞ እዚህ ጋር ሳብት ያደረጉትና እዚች ጋር ሞኔታይዜሽን የምትለው እዛኛው ስልኬ ላይ አየታችሁት ከሆነ ይሄኛው እዚህ ጋር ኮንቴክት ሞኔታይዜሽን የምትለው አሳይቻችሁ ነበረና ይችኛዋ ቁልፍ ነበረች። አሁን እኔ ጋር ግን ብር ትቆጥራለች አያችኋት። አሁን ለራሱ 65 ዶላር አለ ማለት ነው። 65 ዶላር አለው ከተከፈለኝ ውጭ ማለት ነው። እንግዲህ በ22 ቀጣይ ወር ላይ በምሰራው አቅም ያስገባልኛል ማለት ነው። አሁን እዚህ ጋር በምን በምንድን ነው የከፈለኝ? አሁን ለራሱ ለቀጣይ ወር 64ቱ ዶላር እዚህ ጋር እንደምታየው 64 ዶላር ይላል አይደለም። እነዚህ የተከፈለኝ ከሪል ቪዲዮ 24 ዶላር ከፍሎኛል። ይቺ ሪል የምትለዋ ማለት ነው። እንደገና ከረጅም ቪዲዮ 22 ዶላር ከፍሎኛል። ከስቶሪ 11 ዶላር ከፍሎኛል። ከፎቶ 6 ዶላር ከፍሎኛል። አሁን ፎቶ በመፖስት ሰዓት ይከፈለኛል ማለት ነው። እና እናንተም በዚህ መልኩ ጠንክራችሁ ስሩ። ሌላው ቢያቅታችሁ የታዋቂ ቲክቶከር ቪዲዮ እያወረዳችሁ መፖሰት መስራት አያቅታችሁም። ጠንክሩና ስሩ ፌስቡክ እና ኢንስታግራም ሳኡዲ አረቢያ እና ዱባይ ላይ ያላችሁ በጣም በጣም ይከፍላል እኔም በቻልኩት አቅም አግዛችኋለሁ እንደዚሁም ከፈለጋችሁ እንደ ቻሌንጅ እያደረጉ ፎሎ አደራርጋችኋለሁ ሌላ ያልገባችሁ ነገር ካላችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ ቪዲዮውን ላይክ አድርጉ እስኪ ከአስር ሺህ ላይክ በላይ ይህም ቪዲዮ ማየት እፈልጋለሁ በደንብ አርጉና ላይክ አርጉኝ ወዳችኋለሁኝ አከብራችኋለሁ ውድ ፋሚሊዎቼ ልጅ ርሜ የሚለውን ከስራ አርግላችኋለሁ ፎሎ አርጎኝ ይመቻቸው።